አንዳንድ ጊዜ በስሜት የምንጓዛቸው መንገዶች በሕይወታችን ላይ ከባድ ዋጋ ያስከፍሉና ዛሬ ፍቅር ድብልልቅ ባለ ስሜት ውስጥ ሆነ ክፍት ብሏትኝ ጨነቀኛ፣ አቅም አጣሁ ለማልንገር የውስጤን ህመሜን ሆድባሰኝ የምነግረው ሰውም የለኝ፣ በማለት በሚያሳዝን ሁኔታ መታ ላይ በመጀመሪያ ማወቅ ያለባችሁ ማንም ሰው አለ ብሎ መመካት ካለበት በፈጣሪው እንጂ በሰው አይደለም። የዘመኑ ሰው አለ ከጎኔ ነው ወደዋለሁ፣ ይወደኛል፣ መከታዬ፣ መሸሸገዬ ጋሼ ነው ብላችሁ ልክ አውርታችሁ ሳጨርሶ ከጎናችሁ የለም፣ በቅስፈት ነው የሚቀየረው። ልክ እንደ ምሽትና እንደ ንጋት ነጋ ስትሉት መሸ፣ መሸ ስትሉት ነጋ ነው። ስለዚህ ለዛም ነው ማንም ሰው ቢሆን መጀመሪያ አለ ብሎ መመካት ያለበት በፈጣሪው እንጂ በሰው አይደለም ያልኩት። እንግዲህ ዛሬ እኔም በፍቅር ሀዘን አዝኜ ነው የመጣሁት የምር ነው ምላችሁ ሳያቴ በጣም ናሳዘነች ከምትሉት በላይ እኔ ከዚህ በፊት በጣም ብዙ ጊዜ ተደጋግሜ ስነግር ስናገር ነበረ ፉፉ ምን አለ ረጋ ብሎ ጓደኛውንም ፍቅረኛውንም ሊረዳቸው ቢሞክር ምን አለ ረጋ ብሎ ቢያወራቸው እያልኩኝ ብዙ ነገሮችን ስከራከር ነበርና፣ ፍቅርና ቡርጋ ያለው ነገር እንግዲህ ጓደኛሞች እንደሆኑ ብዙ ጊዜ ቪዲዮ ሰርቻለሁ፣ እሷም ደግሞ ተናግራለች። ምንም የተለየ ነገር የላቸውም። ግን በጣም እያበረታታ ነው ነበረ። ከፍቅር ጎን ሆንሀል፣ እናመሰግናለን። በከፋት ጊዜ ብቻዋን በሆነች ጊዜ አጽናና ሀዲ፣ ከጎና ሆንህ እያለን ብዙ ነገሮችን እያልን ነበረና እንግዲህ ትናንትና ቪዲዮ ተለቋል። እኔ ግን አንዳንድ ጊዜ ማለት ነው ትልቅ ሰው እንደ ትልቅ ሲሆን ነው ደስ የሚለኝ። ማለት ብዙ ጊዜ ቀልዶችን ወይንም ደግሞ ፌዞችን ነገር ሲያበዛ እኔ ብዙም አይመቸኝም እና ቪዲዮ አልሰራሁበትም። ከዚህ በፊት አይታችኋል፣ ፉ አበባ ይዞ ልክ ብሩኬን ጠርቶ፣ ይቅርታ እኔ ብሩኬ በሚለው ነው የምጠራው፣ ና ቤቷ ምናምን ድረስ ሲያሾፍ ነበር። ያን ነገር ሳይ ትንሽ ነቅፌዋለሁ። ለምንድን ነው ፉ እንደዛ የምታደርገው? የምትወዳት ከሆነ ለእሷ ክብር ይኖርህ። አንተ ከጓደኛ ጋር ችግርህን እዛ ውጭ ላይ መፍታት ይችላል፣ ግን እሷ ጋር እንደዛ አድርግ እያልኩ ነበር። ዛሬም ትናንትናም ሶሪ ተደገመ። ምንም ቪዲዮ አልሰራሁበትም። ምክንያቱም ትልልቅ ሰዎች እንደ ትልልቅነታቸው ሲያወሩ ነው እንጂ ደስ የሚለኝ እንደ ሕፃን ሲያደረጋቸው ብዙም አይመቸኝም። ለዛም ጭምር ማለት ነው ጡጦ ይዞ መምጣት ምን ይባላል? ቤተሰብ በጣም ሼብ ነው። እና እንግዲህ ዛሬ ደግሞ ፍቅርዬ በጣም አዝና፣ የውስጤን ህመሜን የሚረዳኝ አጣው፣ ሰው የለኝም፣ ተሸነፍኩኝ እያለች ነው። ፍቅርዬ ተሸንፈች ማየት አልፈልግም። በመጀመሪያ መመካት ያለብች በፈጣን ሲቀጥል ደግሞ ዛሬ ማለት ነው ቡሩካ ያደረገው ነገር እኔ አግባብ ነው ብዬ አላስብም። ለምሳሌ ፈቲ ጥፋት የለባትም። ለምንድን ነው በጥፊ መተሻታል? ሀሳብሽ፣ ለእሷ ያለሽ ሀሳብ ምናምን ልክ አይደለም ብሎ እሷን ሊያስረዳ ነው ይዟት የመጣው ልክ ኮናቴ፣ ፍቅርዬ፣ ማንም ሰው ቢሆን የሚያደርገው ነው። አሁን እኔ ዛ ጋር ለወንድ ወንድ ተከትለሽ ወይንም ብሩን ፈልገሽ መኪና ቆርቆሮ ፈልገሽ ነው የሄድሽው ማለት እኔ ውስጥ የሌለውን ነገር ብትለኝ ማንም ሴት ብትለኝ አለቃትም። እኔም ሆን ማለት ነው እንኳን ጥፊ፣ ሌላም ነገር ላደርግ ይችላለሁኝ። ፍቅርም ደግሞ ከስሜት በላይ ስለሆነች ማለት መቆጣጠር ስላልቻለች ነው በጥፊ የምታቻት እና ይገባታል። ይሄ ጥፋቱ አይደለም። ገባችሁ አይደለም። እንግዲህ ዛሬ ደግሞ ያው ቡራ ብሩኬ ቅርታ አድርጉልኝ ብሩኬ በሚለው ነው የሚጸናው። ለምን ስሙ ብዙም አያዝልኝም እና ፍቅርዬ እንትትዋትኝ ፍቅርዬ እንደ ጥፋተኛ አርጎ ወደ ፈቲ ተገልብጧል ማለት ነው። እኔ በጣም ነው የገረመኝ። እኔ እስካሁን ጓደኛሞች ናቸው ብዬ ነው የጸና ውቴታ ቃላችሁ ፍቅረኛ ፍቅርና ቡሩካ ጋር ምንም ነገር የለም። በፍቅር ዙሪያ ማለት ነው። ፍቅረኛሞች አይደሉም ጓደኛሞች ናቸው እና ለምን ተከረበተ? ለምን ፍቅርን ተዋትኝ? ፍቅር በዚህ ደረጃ ስትጎዳ ለምንድነው ዝም የምትሏት? ፉዋድም ደግሞ ከዚህ በፊት እኮ ከፍቅር ላይ ማለት ነው አንድ ዘለል አምባ ስትወርድ ማየት አይፈልግም። በጣም ነበር የሚጠነቀቅላገባችሁ ላገባችሁ። ለዛም ነው መጀመሪያ ላይ በስሜት የምንጓዛቸው መንገዶች በኋላ ለእኛ ለራሳችን ዋጋ ያስከፍሉናል። ብያልኩትኝ ፍቅር አሪፍ ላይፍ የነበራት ልጅ ናት። በጣም ምርጥ ዬ ከቡታጅራ ጅራ ጀምሮ እስከ አዲስ አበባ ከፉ ጋር ምናምን ምርጥ ቪዲዮዎች ነበር እየሰሩ የነበረው እና በመሀል የተፈጠረውን ራሳችሁ ታውቃላችሁ። እኔ እዚህ ጋር መዘርዘር አልፈልግም። አሁን ደግሞ ቡሩካ ቀጠለበትኝ። አሁን እንግዲህ ፍቅርዬ እውነት ለመናገር ብቻዋን ናት። ክላስ ትቼ ነው ዛሬ ቪዲዮ እየሰራው ያለሁት ምናምን እያለች ነበር ና ለዛውም ደግሞ የመጣችው ፉንና ብሩካን በውስጣቸው ማየት የተቀያየሙትን ነገር ይቅርታ እንዲደራረጉ ትናንትና ጡጦች ሲሰጠ ነበረ። በጣም ሸም ነው፣ ከአንድ ከትልቅ ሰው አይጠበቅም። ተረጋግታችሁ ነገሩን መፍታት ወደ ድሯችሁ መመለስ እየቻላችሁ እንደዚህ እንደ ህፃ ሊቃቃ የምትጫወቱት ለምን እንደው አላውቅም። እና ግን እኔ ደብሮኛል፣ አልተመቸኝም። የዛሬው ደግሞ ይባስ ብሎ ፍቅር እንደ ጥፋተኛ ፈቲ ደግሞ እንደ ልክ እንደሆነች አድርጋችሁ ነበር ቪዲዮ ሲሰራ የነበረው። ሲቀትን ምንም አትደማመጡም፣ የምታወሩትን ሁላ አትደማመጡም፣ ዝም ብሎ መጨቃ ማጫጫቅ የሆነ የህፃን ጥታ ቃላችሁ የሆነ መጫወቻ ወስዶ ሲጣሉ የሆነ ንትርክ ንዝንዝ እንድዛ ነው። እረጋ ብላችሁ ለምንድ ነው ነገሩን የማትፈቱት? ፍቅር አሁን ወደ ክላሶች ተመለሽ ወደ ትምህርትሽ የሚያዋጣሽ እሱ ነው። ጎን ለጎን ቪዲዮ እየሰራሽ ማለት ነው። ግን ከፉ ጋር ብትታረቁ መልካም ነው ብዬ ነው ማስበው። በመጀመሪያ ደረጃ የማያከብሪ ሰው ጋር ምንም አትሰሪም፣ ምንም አታረጊም። ገባሽ ሐዋ ሴት ነሽ። ክብር መጀመሪያ ክብር ነው። ከፍቅርም ደግሞ የምናውቀው ክብርሽ እንደምታስቀድሚ ነው። እና መጀመሪያ ሁለቱ ጋር ያለውን ነገር ሁለቱ መጨረስ አለባቸው። አንቺ መሀል መግባት የለብሽም። ምክንያቱም እነሱ ፍቅርን መሀል አስገብተው እንዴት ነው? ያም አንድ ምላሽ ይሰጣል፣ ይህም አንድ ምላሽ ይሰጣል። በመሀል የሚጎዳው ማኑ ፍቅር ናት። እንደ ዛሬ ከፍቷትኝ አንገቷን ደፍታ ማየት አልፈልግም በጭራሽ። ስስቅና ጠንካራ ሆና ነው ማየት የምፈልገው። ቤተሰቦቼ ለማኑ ትንሽ